በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ማንም ኋለንኛ ነኝ ብሎ ተስፋ አይቁረጥ። ከመጀመሪያው ጀምሮ መልካም ነገርን መምረጥ መልካም ነው። በመልካምነት አለመቀጠል ግን ብዙ ወቀሳን ያመጣል። የብዙ ሰዎች ክፉ መሆን በዚህ የሚመደብ ነው። ብዙዎች ሕይወታቸውን መልካም ጀምረው ኋላ ግን በክፋት መርዝ እየተጠቅመው ሲሰግሩ ተመልክቻለሁና እናንተ ግን እንደዚህ አትሆኑ ምንም እንኳን አሁን ወደ ክፋት ጥልቅ ወርዳችሁ ቢሆንም ከዚሁ ተመልሰን መውጣት አይቻለንም፣ መለውጥም አይሆንልንም በማለት ተስፋ የምትቆርጡ አትሆኑ። እናንት ስትፈቅዱ እግዚአብሔርም ሊረዳችሁ በክፋት አዘግት መውጣት በእጅጉ ቀላል ነውና ከሁሉም በላይ አመንዝራ ተብላ በከተማው ትታወቅ የነበረችውን ሴት በመልካምነቷ እንዴት እንደምትወደስ አልሰማችሁምን? የነገርኳቸው ያለሁት በወንጌል ዮሐንስ ስለተጠቀሰችው ሴት አይደለም፣ በእኛ ዘመን ስላለችውና ፊኒሳ ከተባለችው ጋጥ ወጥ ከተማ ስለተገኘችው ሴት እንጂ። የቺ ሴት አስቀድማ በመካከላችን አመንዝራነቷ ትታወቅ ነበር። በክብር ቦታ ሁሉ የመጀመሪያውን ስፍራ የምትይዝ ሴት ነበረች። ስሟ በሀገር ሁሉ የገነነ ነበር፣ በእኛ ዘንድ ብቻ ሳይሆን በሲሊሲያና ቀብዶቅያም የታወቀ ነበር። ይቺ ሴት ብዙ ከተሞችን አፍርሳለች። የብዙ ወላጅ አልባ ሕፃናትን ንብረት በልታለች። ብዙዎችም መተተኛ ናት ይላታል። ውበቷን ብቻ ሳይሆን መድኃኒትም ጭምር ትጠቀም ነበርና ከዚህ የተነሳ በአንዱ ቀን የንግሥቲቱን ልጅ እስከ ማማለል ደርሳለች። ጭካኑያ ክፉ የክፉ ክፉ ነበር። ከለታት በአንዲቷ ቀን ግን ማመን እስኪያቅተኝ ድረስ ትለውጣ አየኋት። ራሷን በእግዚአብሔር የጸጋው ዙፋን ፊት ድፍት ብላ ስታለቅ ሳየኋት። አሁን የቀድሞ ክፉ ሥራዎቿ ሁሉ እርግፍ አድርጋ ስታለች። በእርሷ ላይ ከነበሩ አጋንንት ጭፍራ ተፈታ የክርስቶስ ምሽራ ሆናለች። በእውነት ከእርሷ የሚከፋ ሰው ባይን ያላየሁ። አሁን ግን ራሷን ከእንደዚህ ዓይነት ክፉ ሥራ ከልክላለች። ከዚህ በፊት ስትለብሳቸው የነበሩ የምንዝር ጌጦች ስፍር ቁጥር የላቸውም። አሁን ግን እነዚሁን ሁሉ አውልቃ ጥላ ለእግዚአብሔር በሚገባ የማቅለብስ ራሷን የክርስቶስ ደቀ መዝሙር አድርጋለች። ይህችን ሴት ወደ ቀድሞ ሕይወቷ ለመመለስ የሀገሪቱ መኳንንት የዙፋናቸው ወርደው ለምነዋት ነበር። ወታደሮች ከጥጥቃቸው መጥተው አስፈራርተዋት ሊወስዷት ሞክረው ነበር። ነገር ግን ወደ ቀድሞ ሕይወቷ ይመልሷት ዘንድ አልተቻላቸውም። ይቺ ሴት ከዚህ አስነዋሪ ሕይወት ተመልሳ ከቅዱስ ቁርባን በቅታለች። እግዚአብሔር ጸጋ የተገባ ሆና ተገኝታለች። ኀጢአቷን ሁሉ በጸጋው አጥባለች። ከተጠመቀች በኋላ ራሷን መግዛት ትችላለች። ይቺ ሴት የቀድሞ ሕይወቷን ገላዋን ለብዙ ወዳጆች ያሳየችበትን ሕይወት የእስር ቤት ሕይወት ብላጥ ትጠራለች። በእውነት ኋለኞች ፊተኞች ይሆናሉ፣ ፊተኞች ኋለኞች ይሆናሉ የሚለው የከበረው ቃለ ወንጌል በእርሷ ሲፈጸም አየ ነው። መለውት ከፈለግን እኛ መሰናክል የሚቻለው ሀይ እንደሌለ አውቀን ተረዳን። እንኪያስ እኛም ተስፋ በመቁረጥ በኃጢአት አዘቅት ሰምጠን የምንቀራ ንሆን ከእኛ መካከል በጽድቅ በረሃነት የሚኖር ማንም አይገኝ፣ ፊተኛ ነኝ የሚል ማንም አይገኝ። ብዙ አመንዘሮች እርሱን አልፈውት ሊሄዱ ይችላሉና ማንም ኋለኛ ነኝ ብሎ ተስፋ አይቁረጥ። ከልቡ ከተጸጸተና ከተመለሰ ፊተኛ መሆን ይችላልና። ምስጋና ይሁን እንደ አምላክ ለሆነው ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም፣ ዘወትርም እስከ ዘላለም ድረስ አሜን።